በኋላ ይሄ እንትና ነው ይባላል። እግዚአብሔር ጤና አስቆምልኝ፣ ከውስጥ ያወጣል። አውቀን ቁጭ ያለ ሌሎች ሲወጡ ሲወጡ ሲወጡ ነው ጉዳት የደረሰባቸው። ለብዙ ልጆች ተናግሬአለሁ። እንደተባለው ቁጭ ብሉ ምንም አይሆኑም ነበርና እናንተ ብቃትም አለ ሁሉ ነገር አለ ስለምትሉት ነገር እናውቃለን። አሁን ለሊቱ ብዙ መተናል

እንደዚህ የሆነ ነጻነት እንዲመጣ ፈልጋለሁ እንጂ የሚያስለቅሰን ወይንም የሆነ ነገር ምናምን እ ኢትዮጵያዊ ምን እየሆነ እንደሆነ እና ከአማራ ምናምን ማውራት አልፈልግም። አማራ ብዙ አውቃለሁ። አሁን በቃ ስራችሁ አሁን ደስ ይላል። እግዚአብሔር እንደውም ይሄንን ነገር ያስፋውና ቀጠም እንገናኝበት ጊዜ እግዚአብሔር ያመቻችላል። ችግር የለውም። አንድ ነገር ግን የሚላች ነገር አለ። እኛ አሁን እዚህ ያለን ቤተሰብ ለክሱ ላይ ነው። ሌላ ሬሳ አንጥቶ ይሄ በጣም ትልቅ ፖለቲካ ነው በራሱ ላይ ነው ያሰረበው። በርግጥ በእኛ ላይ አይደለም። ይሄን ቤተሰብ በጣም ከተቻላክ የሆነ በቀመያት እንፈልጋለን በሰው ልጅ ከተቻለ ማለት ነው እንጂ፣ ስለናንተ ለቅንጣት ያህል ምንም አልጠራጠርም፣ ምንም አልልም። ሰፊ የሆነ በቃ ሀገር ተስፋ ላት ብዬ የሚገምተው አሁን ከምታደርጉት አንጻር ብዙ ነገር አለ ገምታለሁ። በዚህ ቀጥልበት። ጥሩ ልጆች አላችሁ ብዬ ገምታለሁ። ልጆችም ራሱ አደረጀታችሁ እኚህ ገና እድሜያቸው እንትን ይሁን እንትን እንደ ትልቅ ሰው ሲያባብልም እናንተ የሰራችሁት ነገር ነው ማለት ነው። ከላይ ከታች ነው አደረጃጀት የተደረገው ምርጥ ነው። አንድ ሰው እንኳን ፊቱን ሳያጠፋ ምን ነው እየተንከባከቡ በእነሱ አምነን እዚህ ደረሰ። እዚህ ጋር ስንደርስ ደግሞ ከትላልቆቹ ብዙ ነገር አይተናል። እንዴት ነው ማናም ነው ማንም እንደዚህ የሚያደርግ የለም፣ አናቅም እንደ ህዋት ምሰኛው ነው ሰምተናል፣ እናውቃለን ምንም ጀምሮ እና ጥሩ ነው በዚህ ቀጥሉበት እላለሁ እቺን ለማለት ፈልጌ ነው ምን እንደምንሰራ ቶ አሁን እንደዚህ እንደዚህ ምናምን ቢልልህ አናውራም ግን ለነፍስ አባታችን ነው ብለን እንገምታለን ይሄን እንትና አንተና ወጣ ብለው ቢል እኮ ይችላል ሰው ነው እፈልጋለሁ ሌላ ምንም ግን መለዋወጥ አለበት ከተማ እኖራለሁ። የከተማ ኑሮ ስለከበደኝ ወደ ገጠር የወጣው እና ብዙ ነገር ይሰራል ብዬ። ጥሩ ነው የሁላችሁ ኑሮ፣ ይሄንን ብቻ የሚያስለግ ነው። እውነት ለመናገር ቅድም ብያቸዋለሁ። ፋኖ ጭራት ነው፣ ፋኖ ሊጠፋ ነው፣ ሊጨፈልቅ ነው የመጣው በየመድረኩ ይባላል። ግን እኛ የወጣ ነው የመጀመሪያው ለአማራ ህዝብ ነጻ እንዳይ ቢሆንም ቀጣይ ግን ኢትዮጵያ ለመታደግ የወጣ ነው ኢትዮጵያ ሰው ያስፈልጋታል የወደቀች በባለ ጊዜ ላይ ነው ይህን ለባለ ጊዜ ላይ የወደቀች ኢትዮጵያ ደግሞ ነገ እናንተም እኛም ሆነን የእናንተ ቤተሰቦች የእናንተ ወንድሞች የእኛ ወንድሞች የእኛ ቤተሰቦች አሁን የያችሁ ጀግኖች ሆኖ በጋራ ነው ኢትዮጵያ መታደግ የሚችል ስለዚህ እውነት ለመናገር ይህን እውነታ አሚያታክም እድለኝ ነው ምናልባት ወንድሞቻችሁ ዋጋ የከፈለ ወንድሞቻችሁ ይህን እውነት አላገኘ ቤው ኖሮ የኛን ደህንነት ቤው በእርግጠኝነት አንደው ሁኔታ ይጥቁ። ግን አላይ ማላቡ እኛ የምንፈልገው ፈልገው ብልጽግና የተባለን ድርጅት ነው። በቃ ብልጽግና ለኢትዮጵያ አይበጅም። አይ አይደለም ነው። ብልጽግና ከመጣ ወዲህ ብዙ ኢትዮጵያዊ በርስ በርስ ታው ተገዳለናል። እኛ እንደ አማራ ብልጽግና አማራ የሚባል ብሔር አያስፈልግም መኖር የለበትም ብሎ ቆጆ አማራ ኢትዮጵያ ለማዳረጋት እየጠየቅን ያለው አማራ የበላይ ሆኖ ኢትዮጵያ ንብራ ሳይሆን አማራም ኦሮሞን በኢትዮጵያ ላይ እድሉም ሁሉም ነገር እኩል ነው፣ እኩል መኖር ያለብን። በነገራችን ላይ እኮ ኦሮሞን የበላይ አድርጎ ሲያኖር የበላይ ሆኖ መኖር ምናልባት ከሁኔታ እየደንዳ መረጃ ሲዋጡ ነበር። አንዲት ዝርፍያ እየፈጸመ አመራሩ ይዝረፍ ችግር የለውም ይሁንሽ እንፍካሽ ቢያንስ ግን ሰው በሰውነት ተከብሮ በኢትዮጵያ ምድር ላይ መኖር መቻል ነበር። ስንት ጠላት እኮ አለ፣ የውጭ ሰፈሰፈ ጠላት አብረን ተጋግዘን መዋጋት የምንፈልገው ስንት ጠላት አለ። ግን መቻር አግኝ እርስ በርስ እንድንዋጋ ያደረገን እኮ። ስለዚህ እውነት ለመናገር መታገልም መዋጋትም ካለብን በጋራ መስራት ያስፈልጋል። ኢትዮጵያ መታደግ ያስፈልጋል። ጊዜውን ታደግበት ደግሞ ጊዜው አሁን በእርግጠኝነት ነው የምነግራችሁ። ፋኖ ተወደደም ጠላኝ ያሸንፋል። ምንም ግልጽና ግልጽ ነው፣ እያያችሁ ስለሆነ አሁን መዋቅር ድርጅት ነው ማለት እንደሚሉ ሽታ ይሆን እኮ ምናልባት መንገሌ ለሰባለቁ ችግር ምግ ያጋጠማችሁ ነው። ስራ ነው፣ ነው፣ ድርጅት ነው፣ ተጠያቂነት ነው። ተጠያቂነት ስለላለፈ ነው በዚህ። ስለዚህ እናንተ ታዝባችኋል፣ ኢትዮጵያ ነገር ተስፋ አለ ብላችኋል። በርግጤ ነው ማግራት፣ ኢትዮጵያን ተስፋችሁ ነው። ተደጋጋሚ ኢትዮጵያ የምትባል ሀገር ነገ ተከብራ ታፍራ በሌሎች ሀገሮች ተከብራ እንድትኖር እናረጋታለን።

በጣም ኮ ከባድ ነገር ነበር። ይሄ አሁን እናንተ ምን ሰውን እኮ አንድ ነው አንድ ነው የሚታየው። እናንተ ጋር ሳንደርሰኛ ከልጆች ሳይተናል መንገድ ላይ ብያለሁ። እንደዚህ መሰለን። በእርግጥ የሆነ ነገር አለ ብሎናል። ጥሩ ነገር አለ የሚል ነገር ነግሮናል። ጥሩነቱን ግን ነገር የሆነ አስመስለህ የምታወራበት አይደለም። አሁን እያወራሁ ያለሁት እኔ ምንም አይደለም ከህይወታችን የኛ ተስፋ የቆረጥነት እሱን ሳይሆን እኔ የወደፊት ተስፋ እኔ ብዙ ነገር አይቻልም እንደ ሀገርም ብዙ አውቃለሁ። የሆነ የወደፊት ተስፋ እናንተን ከምታወሩት ዝም ብዬ በተግበር ካየሁም የሆነ የሰፋ ነገር አለ ተስፋ ሊሆን ይችላል እንጂ

ወገኑ ትልቁ ነገር ምን አለ መሰለህ? ማነው ስሙ አንተ አህመድ ነው፣ ልጆቻችሁ በጣም በልጆቻችሁ ጥሩ ጠንካራ ናቸው እያልክ ነበረ። የእኛን ጥንካሬ የእውነት ለመናገር ዝም ብሎ የጠነከረ አይደለም። ድርጅት ስላለው፣ አለት ስላለው፣ አመራር ስላለው፣ በአንድ የመጣ ለውጥ ስላልሆነ በትዕግስት የተሞላ ድርጅት ነው ይሄ ድርጅት ማለት ነው። ስለዚህ ይሄ ድርጅት ደግሞ አማራን ብቻ አይደለም የሚጠብቀው፣ ለሁሉም ይቆረቆራል። አሁን ለሁሉም የሚቆረቆራል። ኦሮሞ፣ ተግራይ፣ ከምባታ ምናምን የሚባል ነገር የለም። እኛ ጥላችን ከብልጽግና ጋር ከብልጽግና ጋር ብቻ ነው። በቃ ብልጽግና ሲባል ወረቀት ብቻ አይደለም፣ በሱ ስር የሚተዳደረው የስልጣን ጥመኛ ያለው ፍርፋሪ የለመደ ያለ አይደል? ፍርፋሪው እንዳይቀርበት በደሃ ልጅ በደሃ ደም እየነገደ የሚጫወተው ነው የምንቃወመው እንጂ የኦሮሞ አብረን ስንታገል በአንድ ምሽግ ስንታገል ስንዋጋ አገር ስንጠብቅ የጋራ አገር ስንገነባ የተዋለድን የተጋባን ነው የኦሮሞ ከጥንትም ከአባቶቻችን ጀምሮ ማለት ነው። ስለዚህ በዚህ ልክ እናንተም ተረድታችሁ ምንም ችግር የሚደርሳችሁ ነገር የለም። ሌላም ቢመጣ ሌላም አይደለም ኦሮሚያ ወንድሞቻችን ቀርቶ ሌላም አካል ቢመጣኛ ስርዓት እስከምንቃወም ድረስ ወደ ሌላ ኬዝ ከለውጦ ወደ ሌላ ወንድ አሸባሪ የተያዘ ጽንፈኛ እየተባለ ስም ስም ተቀይሮ የሚመጣው እናንተ በማታውቁት ነገር ይሄ፣ ነው የምታውቁት ነገር በውል የምታውቁት፣ አሁንም ነገም ዛሬም ይሄን ያያችሁትን እውነታ በውል ያያችሁትን በአካባቢ ሄዳችሁ ኦሮሚያ ክልል ሄዳችሁ ሊሆን ይችላል የተለያየ ቦታ ሊሆን ይችላል የእናንተ አካባቢ ይሄን ለህዝባችን ለህዝቦቻችሁ እንድነግሩ ነው የሚፈልገው። ሌላ በተረፈ እቅፍ ድግፍ አድርገን እንደማንኛውም ወንድሞቻችሁ ናችሁ። ምንም ችግር የለባችሁም፣ በሰላም እጃችሁን ሰጥቷችኋል። እነኛ ያልሰጡትም ባለማወቅ ሊሆን ይችላል። እንግዲህ ሰው ውጊያ ላይ ብዙ ነገር ይፈጠራል። እናንተ ግን ፈጣሪ ብሎ ህይወታችሁ ተርፎላችኋል። አሁንም ምንም ችግር የለም። ለቤተሰብ ደውሉ፣ ከፈለጋችሁ በእሞም ተዋራላችሁ፣ በቀጥታም ተዋራላችሁ፣ ትደውላላችሁ። በሰላም አገራችሁ እንሸኛችኋለን። ምንም ችግር የለም። አሁን ጀምሮ እናንተ የእኛ አካል ናችሁ። እስኪ ለምን አንገላችሁም? ኦሮሞን የምንጠላ ከሆነ አንተ ኦሮሞ አማርኛ አይችልም ማለት ለምን ለምን አንገላችሁም? እኛ ሰው የመግደልም ሱስ የለብንም? ደም የምንጠጣም አይደለም። ለህሊናችን ለሀገራችን ብለን እስከወጣን ድረስ በዚህ ያዙት። ሌሎቻቸው የሚመጡ ነገር ካሉ ደውሉ። ስለዚህ ይህ ስርዓት እንደማይጠቅም መንገር አለባቸው። እንደማይጠቅም በቃ። የራሱን ካፒታል ብቻ ነው የሚያደራጀው። አንተ ስራ የለኝም ማለት ስራተ ቤተሰቡን ቸግሮ ቤተሰቦችን ለተረዳ ነው። መጣ አካባቢን ጠብቆ ነው። አማራ ክልል አመጡ አጋጠመ። ስለዚህ ነው በቃ፣ መንግስት ነው መንግስት ተብዬ ስሙ መንግስት ነው። ሸክላ ለባለየ አይሰጥም ይባላል። ሸክላ ለብድና ለባለየ አይሰጡም። ለምንድን ነው? ይሰብረዋል፣ አይጠቀምበትም ዝም ብሎ ስለዚህ ባለዬ የዘልዛላ ዱርዬ ነው። ይሄ በቃ መንግስት ሳይሆን ዱርዬ ነው፣ አጭበርባሪ ዱርዬ ነው። በዚህ ልክ ነው መረዳት ያለባችሁ፣ በውል ማለት ነው። ያ ያያችሁት እኛ እናንተ ካሁን ጀምሮ ወንድሞቻችሁ ናችሁ። የተፈለገው የተፈለየ የምንቀምሰውን ትቀምሳላችሁ። ገበታ እንኳን ላይ የምንቀምሰውን ትቀምሳለህ፣ የምንበላውን ትበላለህ፣ የምንጠጣውን ትጠጣለህ። እስከሚኬድ ድረስ የምንለብሰውን ለብሰህ ወደ ሀገርህ በሰላም ከቤተሰቦችህ ጋር ትቀየጣለህ። በቃ በእርግጠኝነት ማለት ነው። ስለዚህ አይዟችሁ። አታስቡ ተጠናከሩ ምንም ችግር የለባቸው ቆዳቸው እንዳይባባል ችግር የለም አይዟቸው